ቱ እንዴት ናችሁ? ያጀማ ጀመዓ መስጊድ አልባሲጥ የእስር ነቀላ ስራ ተጀምሯል። እንደምታዩት ማህበረሰቡ ለመስጊድ ያለውን ፍላጎትና ያው እንግዲህ ለኃይር ስራ በጁማው በጾሙ እዚህን ያክል ነው። ከስር ጋር የታገለና ለኃይር ስራ ያለው ማንኛችን እናመትና ወንድሞቻችን በተለያየ ቦታ ያለን ይሄን ለኃይር ስራ መገደፍና ማስተባበር የሁላችንም ኃላፊነት ይሆናል። አብሽር፣ እንበርታ፣ መስጊዳችንን እንገነባለን። ሀሳባችን ይሳካን። ሁላችንም በአንድነት እንበርታ። ሰላም አለይኩም። እናም እነዚህ የምታዩቸው የሀገር አሳዳሪ አስተባባሪዎች ናቸው። ለመስጊድ ያላቸውን ቁርጠኝነት እና ያላቸውን ተነሳሽነት ሁሉም ማህበረሰቡ በሚፈልገው አይነት መስጊዱና ተቋሙን ለመገንባት ይኸው እንደምታዩት በጾም አንጀቱ ደፋ ቀና እያለ ይገኛል። ሁላችንም ይህንን ሀሳብ እስከመጨረሻው ግብ ድረስ ለማድረስ ከጅምሩ እስከመጨረሻው ከመጨረሻው አብረን እንድንጓዝ ማስተላለፍ እንፈልጋለን። እናም እንደምታዩት በተለያዩ ተቋም ያው ተካቦ የሚገኝ መስጊድ ነው። ይሄንን ተቋም ደግሞ የሚገኘው በዚህ በቆርቆሮ ነው። እንደምታዩት አሁን ሌላ ድምጽ ሊያስተጋባ ይችላል። ይህም ደግሞ የኛ ችግር ውስጥ አሁን ድረስ መስጊዳችንን ባለመገንባታችን የተለያዩ ነገሮች ጫና እየደረሰበት ይገኛል። ይህ መስጊድ እና ሁላችንም ሀሳቡ ተረድተን ከመጨረሻው መጓዝ ይኖርብናል። እናም ይሄ እንደምታዩት ድንጋይ ወርዷን ነጭ ድንጋይ ነው። ይሄ ለግንባታ የሚሆን ነው እና አደ ውሴን ግንባታው